ሰላም እንዴት ናችሁ ቤተሰቦቼ? እንግዲህ ዛሬ ደግሞ እየላችሁ የመጣሁት በባለፈው ከሀ እስከ ተ ድረስ ያሉት ናችሁ። ያ ማለት ሀ ለሀ መሰረሰ ሸቀበተ ቅደም ከተከተል ነው። በደንብ እየላችሁ የመጣሁት ዛሬ ደግሞ ከቸ እስከ የት ነው እየላችሁ የመጣሁት? እስከ ወ ድረስ ይል እስከ ወ ነው እየላችሁ የመጣሁት። በደንብ ተከታተሉኝ። አይ ነው። በቪዲዮ እንደተመቻችሁ አብዛኞቻችሁ በውስጥ ውስጥ እየመጣችሁ ትማራላችሁ። በግልም በግሩፕ የምትማሩ ልጆች አላችሁ። ሰው አሁንም የምነግራችሁ መማር ሙሉ ሲያደርጋል፣ መማር በጣም ኮንፊደንስ ይጨምራል ሰው ነው። ተማሩ። ያን ያህል ለማይፈጅባችሁ ወር ወይም ለማይፈጅባችሁ ቀን ብዙም ባትጨነቁ ደስ ይለኛል። በግላችሁ መማር የምትፈልጉ በግላችሁ፣ በግሩፕ የምትፈልጉ በግሩፕ። አይኖ አሁን ጾም ነው ስራ ምናምን ይበዛባችኋል። ግን ስራ ቢበዛባችሁ ነገ ጀምራለሁ ከማለት ዛሬ ጀምሩና ልክ እንደ ጓደኞቻችሁ መማር ትችላላችሁ። የኔ ተማሪዎች ደግሞ እኔ ጋር የምትማሩ ልጆች ይሄን እየጻፋችሁ ግሩፕ ቴሌግራም ግሩፓችን ላይ ላኩልኝ። እዛ ላይ ያላችኋለሁ፣ አርምላችኋለሁ። ፊደል ላይ ላላችሁ ልጆች ያው አብዛኞቻችሁን የማስተምራችሁ አብዛኝ ቃላት ገብታችኋል ማለት፣ ቃላት አረፍተ ነገር ነው የምታነቡት። ያው ፊደል ላይ ያላችሁ ልጆች ይህን እነዚህ ፊደላቶች ማለት ትችላላችሁ። ኦንላይን መማር የምትፈልጉ ልጆች ይህም ቪዲዮ ለመጀመሪያ ጊዜ የምታውሉ ልጆች ካላችሁ በዚህ ስልክ ቁጥር እየደወላችሁ ዋትሳፕ፣ ቴሌግራም ለምሳሌ ግን ሴፍ ስታደርጉት የማይመጣላችሁ ከሆነ ዋትሳፕ፣ ቴሌግራም ቀጥታ ሚስኮል አድርጉልኝ። እንዳይቆጥርባችሁ ለምሳሌ ዱባይ ምናምን ትኖሩ ከሆነ ይቆጥርባችኋል። ሚስኮ ስታደረጉልኝ ሴቭ አድርጌ ቴሌግራም፣ ዋትሳፕ ላይ አዋራችኋለሁ። ከጠዋት አንድ ሰዓት እስከ ምሽቱ ስድስት ሰዓት አለሁ። በዚህ ሰዓት መማር ትችላላችሁ። ቀጥታ አሁን ወደ ትምህርታችን የመጀመሪያው ይሄ ቸ ነው። ቸ ቹ ቺ ቻ ቼ ቺ ቾ ቾ አሁን እነዚህ ምንድን ናቸው ካላችሁን ቃላት ናቸው። ከየት ከየት ነው የመጡት ካላችሁን ከዚህ የተውጣጡ ናቸው። አብረን እያገጣጠም እናያቸዋለን። አሁን አብዛኞቻችሁ የሚቸግራችሁ ምንድን ነው ፊደል እያወቃችሁ አገጣጥሞ ማንበብና መጽሐፍ አነኞቹ ደግሞ ፊደል ገና ምንም በቃ ጨለማ የሆነባችሁ አላችሁ፣ አይዟችሁ፣ እንደ ጨለማ አይቀርም ብርሃን የሚሆንላችሁ ሰው መማር ትችላላችሁ። አሁን እንደግሚ። አሁን ከግራ ወደ ቀኝ ነው የማስነብባችሁ። ቾ ቺ ቼ ቻ ቺ ቹ ቸ። ይሄ ሃ ነው። ሀ ሁ ሂ ሃ ሄ

ኑ ነ እዚህ ጋር ማስታወሳችሁ ስንት ሀ አለ ብያችኋለሁ። ሶስት ሀ ይቺ ሀ ነች። አብዛኞቻችሁ አትያዝላችሁ፣ ሀ ነች። ልክ ስትጽፉ ደግሞ እንዴት እንደምትጽፉ አሁን ብዙ ጊዜ ያው ብዙ ሰው የምናወራው እኔ ጀምሮ በእጅ አጽፍላችሁ እንደዚህ እየጽፈን ነው። ግን ጽሁፉን ወሳኝ ጽሁፍ ነው። አሁን ጋር የሚማሩ ልጆች በፊት ዝም ብዬ ነበር ማስተምራቸው። ባይገባችሁ ማለት እንደዚሁ ነበር የምንማረው እኔ ነበርኩ። አሁን ግን አስፋለሁ። አንድ ቀን ጽሁፍ አንድ ቀን ንባብ። ምክንያቱም ስትጽፉ ነው የሚገባችሁ፣ ካልጻፋችሁ አይገባችሁም። በቃ ማለት እንደዚሁ አይታችሁ መፍሰስ ነው ሊገባችሁ ይችላል ለጊዜው፣ ግን ካልጻፋችሁ እጃችሁ ለምሳሌ የሳስተምር እዚህ ጋር ተከታተላችሁ፣ ሌላ ቪዲዮ ሳታወሩ ተከታተላችሁ፣ አንድ ደቂቃ ሁለት ደቂቃ ወስዳችሁ መጽሐፍ፣ የጻፋችሁን ደግሞ ቼክ ማስደረግ። አሁን አብዛኛው ተማሪ ምንድን ነው እኔ ዩቲዩብ እኮ ይገባኛል፣ ዩቲዩብ ላይ ባይ ይገባኛል ትላላችሁ አንድ ቀን ታያላችሁ። ልክ አንድ ቪዲዮ ታያላችሁ፣ ያኛው ቪዲዮ ሲመጣ ያንኛው ታያላችሁ፣ ያንኛው ቪዲዮ ሲመጣ ያንኛው። አሁን ደግሞ በጣም ብዙ መምህር ነው ያለው፣ በዛው ልክ ደግሞ ብዙ አጭበርባሪ አለ። ያ ሲሆን ራሳችሁ ይዞርባችኋል። ምንም ሰዓት ትወጣላችሁ። ነገር ግን ሰዓት ወስዳችሁ በቀን አንድ ሰዓት፣ ለህይወታችሁ አንድ ሰዓት ሰጣችሁ ከሆነ የምትማሩት እርግጠኛ ነኝ በወር ውስጥ ለውጣችሁ ታውታላችሁ። በወር ውስጥ በእኔ ሆነባቸው እኔ ማለት አሁን እንደ ዝክሩ ምናምን አለምለው ምለው ለምንድን ነው እንደዚህ ሆነው? አሁን እኔ ጋር ምትመጡ ያው መምህራኖች አሉኝ እኔ ያለው ምናምን እንደዛ ነው። እና ምንድን ነው ይሄንላችሁ የፈለግኩት ከውስጤ አልችልም ያሉ ልጆች ስችለው ስላገኘኋቸው መጽሐፍ ቅዱስ እያነበቡ ስላሉ ነው። ይሄ ልላቸው ያልኩት በሙሉ ልቤ ሌላቸው የቻልኩት ማለት ሰው ጻፉ። ከዛ የጻፋችሁትን ከቴሌግራም ግሩፕ ሊንኩን ስትነኩት ፕሮፋይልን ስትረኳት ሊንክ የቴሌግራም ግሩፕ አለ። እዚያ ላይ ይግቡ። እዚያ ላይም መማር ትችላላችሁ። በግሩፕ ማታ መማር ትችላላችሁ። ለምሳሌ አሁን ረመዳን ነው፣ ጾም ምናምን ይሆናል። ሶ ማታ ሰብሰብ ብላል አራት ሰዓት አምስት ሰዓት ላይ መማር ትችላላችሁ በኢትዮጵያ ሰዓት። በዱባይ ደግሞ አስራ አንድ ሰዓት ምናምን ጻፉ። አሁን የምላችሁ ሶ ይሄ ነ ነው ነ ኑ ኒ ና ኔ ን ኖ ኖ ን

ሃ ሺ ሁ ሀ አሁን ይሄ ሀ ነው የመጀመሪያው ድምፅ። ከዛ ከዚህ በኋላ ግን ከሁለተኛው ድምፅ ጀምሮ የሃ ድምፅ ነው ያለ ሀ፣ ሁ። ለምሳሌ ሁ፣ መጽሐፍ ቅዱስ ላይ የምታዩት ሁ፣ ሁለት፣ በዚህ ነው ሁ የሚጽፈው ብዙ ጊዜ። በደንብ ያዙት ማለት ነው። ሁ ይሄ ሀ። እሺ፣ ቀጣይ ወ፣ የመጨረሻው ወ። ው ዊ ዋ ወ ወ ዋ ዊ ው ዎ ለምንድን ነው ፊደል በጣም እየደጋገመ የምታስተምረው ካላችሁ ወሳኙ ለቤት መሰረቱ ምንድን ነው መሰረቱ ነው አይደል ለቤት ዋናው ምሰሶ የሚሆነው መሰረቱ ነው ዋናው ለእናንተ ፊደል ነው ፊደል አእምሯችሁ ውስጥ ካለ ንባብ አያቅታችሁ መቶ ፐርሰንት ፊደል ነው እየማወቅ ያለባችሁ እሺ አሁን ደግሞ ከላይ ወደታች አስተምራችኋለሁ ከላይ ወደታች

ሆ ወ ሶ አሁን መቼ ነው? አይጠፋችሁም፣ ብዬ አስባለሁ። ይሄ ቸ ነው። ይሄ ሃ ነው። ይሄ ነ ነው። ይሄ ኘ ነው። ይሄ አ ቸ ሐ ነ ኘ አ። ከዛስ ሶሪ ከከ ወ። ይህን ከያዛችሁ ቀጥታ ውዴት ነው የምንሄደው። ቃላት እናነባለን። አንዱን እናንተ ናችሁ የምታነቡት። አንዱን ይነኝማ ነበው ሰው ዛፍ። ላሳያችሁ፣ መርሳት የለባችሁ። ይሄ ማነው? አሁን ይቺ ማነች? ምክንያቱም ሁለት ፊነው ሃ ነች። የመጀመሪያው ይህች ሃ ነች። አሁን ስንት ሃለ ብያችኋለሁ። ይሄም ሃ ነው። ይሄም ሃ ነው። ይሄን ሀ ነው። ሶስተኛው ሀ ሶ ሀ ና ና ነው። ነ ኑ ኒ ና በአንድ ላይ ሀና ሀና። ይሄ የእናንተ ነው እሺ። ይሄ ደግሞ ኖ ነው። የነቤት መጨረሻው ኖ ኖ ኖ። ኤስ ክ ነው። የከቢ ስድስተኛው እኔ ዚ ጋ ወረድ ላድርገው። ና ከ ኩ ቺ ካ ኬ ክ ሶ ኖክ ኖክ። ይሆናል ማለት ነው ኖክ ኖክ ይሆናል ማለት ነው። ኖክ። እሺ፣ ሶሪ ኖክ። እሺ፣ ይሄኛውስ ይሄኛው እናንተ ታነባላችሁ። ሶሪ። እስኪ ብርቶ አላውጣት እስኪ ብርቶ መግጃት ትገዛላችሁ። አለ ማን በነጻ ያስተምራል። ይሄ ይሄን ለእናንተ። እሺ፣ ይሄስ ማ የመቤት አራተኛው መ፣ ሙ፣ ሚ፣ ማ። ምክንያቱም እግሩ ከስተቀይ በኩል ረጅም። ይሄስ ኛ። ኘ፣ ኙ፣ ኚ፣ ኛ ሶ በአንድ ላይ ሆናል ማኛ። ጻት ማኛ ናችሁ ማኛ እችን እናንተ አነባት። ሁለት ሁለቱን አንጉለት አንድ ቦክስ ሁለት ሁለት አይደለም፣ እያነበባችሁ ሙሉን ያነበበልኝ ተማሪ፣ ቃላት ላይ ያለ ተማሪ፣ ፊደል ላይ ያለ ተማሪ ሽልማት ሽልማለሁ። አንድ ወር በነፃ አስተምራለሁ ብያለሁ። ይሄስ አን ነው። ይሄስ ወ ይወ ቤት መጨረሻው ሶ በአንድ ላይ አዎ ወ መሆኑን ላሳያችሁ። ያያችሁ ይወ ቤት ነው። የመጨረሻው ወ ዊ ዋ ዌ ው ወ ሶ አዎ ይሆናል ማለት ነው። ኤስ አነባት የቼቤት ነው የአቤት ነው። ይሄ ደግሞ የከቤት መጨረሻው ኮ ኤስ ካ አራተኛው ካ አንድ ላይ ኮካ ኮካ ይሆናል ማለት ነው። አሁን ፊደል ካወቃችሁ መቀጣጠል ያና ላይ ከብድባችሁ። ይሄ ደግሞ ሀ ነው። ሀ ሀ ሁ ሂ ሀ ሀ ኤስ ና አንድ ላይ ሀና በዚህ መጻፍ ትችላላችሁ። ሀና ማለት ነው። እናንተ ነች ቺቺ ራይት ያረኩባት እናንተ ነች ቺቺ ራይት ያረኩባት እናንተ ነች። እሺ እሱ ዋ ዋ ራሱ አንድ ቃል ነው። ጋይስ ዋ ከተባላችሁ አንድ ቃል ሶ ዋ ብያችኋለሁ። በደንብ እኔ የምትከታተሉ ልጆች በደንብ ትመጓ አዲስ ይሆናችሁ። በተለይ ለምሳሌ ተለያየ ጊዜ ሌላ ጋር ሞክራችሁ ለምሳሌ ሆነ ሶስት ወር ሞክራ እኔ ጋር ሌላ ከግ እኔ ጋር ግን አንድ ወር ነው ሆነናት። ማርታ ትባላለች አይ ቲንክ ትከታተለች አሁን አሁን በአንዴ ነው ማንበብ የቻለችው። ሶ አሁን መምህር እንለያያለን። ያ ማለት እኔ ጎበዝ ነኝ ማለት ሳይሆን አግባባችን እንዴት እንደምናስተምር፣ እንዴት ሰውን ትሬት ማድረግ አሁን ዋናው ቴንሽን ነው ሳይኮሎጂ ነው። ትችላላችሁ፣ እንደዚህ ስትባሉ በደንብ ትችላላችሁ። ግን እየተቆጧችሁ አንዳንድ ቀን በቃ የሆነ ለምን አታነቢም እያመነጫጨቀች ምናምን ወይ የሆነ ነበብ ነገር የሆነ እንደዛ ከሆነ አይገባችሁ ከልብ ግን ከተማራ ከልብ የሚያስተምር ከሆነ አንድ መምህር አማርኛ ቀላል ነው፣ በቃ ቀላል ነው። ያዩ ስላዩት ሰው ምክንያቱም ይሄ ጋር ያላችሁ ልጆች ተመዘክራላችሁ መቼም፣ አንተ ውሸታ ምናምን እንዳትሉ ምክንያቱም እውነት ስለሆነ ማለት ሰው ይሄ ዋ ነው ይሄ ና ነው የነቤት አራተኛው ነው ና፣ ስለዚህ ዋና ይሆናል ማለት እቺ፣ እና ታርፋት፣ ሰው እንዳላ ባዛባችሁ። በጣም ደፈለፋ አይደል? አወራሁባችሁ አይደል? አይደል? እንዳላ ባዛባችሁ እንደዚህ ላርግላችሁ እና ሶሪ ይላችሁ ፒሲ በጣም ባለጊ የሆነ ፒሲ ነው ያለኝ። ሶ እንዳላበዛባችሁ ምክንያቱም ሲበዛ ጥሩ ስላልሆነ የቤት ስራችሁን ሰርታችሁ ላኩልኝ። አዲስ ተማሪ ሆናችሁ ደግሞ መቼም ላይክ ሰብስክራይብ አርጎ አለለ ስለምታረጉት ገና እንዳያችሁት ላይክ ሰብስክራይብ እንደምታደረጉ እርግጠኛ ነኝ። ሶ ይህን ይመስላል የዛሬው ትምህርታችን። ሶ ቀጣይ ቀሪዎቹን ፊደሎች እየላችሁ እመጣለሁ። ከዚህ በኋላ ሶስት ቪዲዮ ይሆናል። ሰላሳ ሶስቱን የምሰራላችኋለሁ። አንድ ትናንት ልኬላችኋለሁ። ክፍል አንድ ሁለት፣ ይሄንኛው ከዚህ በኋላ ሁለት ይለቅላችሁ፣ በአራት ቪዲዮ ያልቀል። ከዛ ወደ ቃላት እገባለን። እዛኛው ዩትዩብ ቻናል ላይ ደግሞ እንግሊዘኛ እልክላችኋለሁ። እንግሊዘኛ ነው። ሰብስክራይብ ታረጋላችሁ፣ ሰብስክራይብ ታረጋላችሁ። ሊንክ እልክላችኋለሁ። ልክ እኔን የምታወ ልጆች ሁላችሁም ቴሌግራም ግሩፕ ላይ ግቡ። ቴሌግራም የሌላችሁ ቅዳሜ ቅዳሜና እከፍትላችኋለሁ። ቴሌግራም ላይ አሪፍ ትምህርት ነው ያለው ለምሳሌ የማይመቻችሁ ልጆች ቴሌግራም ላይ እየገባችሁ መከታተል ትችላላችሁ። እዚያ ላይ ግቡ ነው የምለው። አንዳንድ ምክሮች የሚኖሩ ምናምን እዚያ ላይ ግቡ ተማሩ። ከዛ ውጭ ከኔ የምትፈልጉ ካለ ደግሞ ጥያቄ መጠየቅ ትችላላችሁ። ይመቻችሁ። አመሰግናለሁ። ደህና ሁኑልኝ። በያላችሁበት መልካም ቀን ይሆንላችሁ። መልካም ምሽት፣ መልካም ልቅ ሆንላችሁ። ቸር ያሰማል።